አነጋጋሪው የቲክቶክ አዋርድ ቮትን በማስመልከት እንግዲህ አዶናይና ዩቲናስ አሁን ወደ ከፍተኛ ፍጥጫና ፉክክር እየመጡ እንደሆነም ነው። ማታ እንግዲህ ሴፉ ሾው ላይ ቀርባ ዩቲናስ ኢንተርቪው ማድረጓ በርካቶችን እያነጋገረ እንደሚገኝ ይጨምርም ነው። ከዚህ ጀርባ ምናልባት የሰው እጅ አለበት ወይስ የለበትም የሚል ምክንያቱም ከዚህ በፊት ቀርባ የማታውቅ ልጅ አሁን በዚህ አነጋጋሪ ሰዓት ማቅረቡ ምናልባት ቮቱ ላይ ተጽዕኖ አያሳድርም ወይ በማለትም ከፊሎቹ ሀሳባቸውን ሲያነሱ ሌሎቹ ደግሞ እንደ መብቷ ነው በማንኛውም ሰት መታ ኢንተርቪው መደረግ ምክንያቱም ስራዎቿን ደግሞ እያዩ ኢትዮጵያውያን ለሷ ቮት ያደርጉላታል በማለትም ነው። አዶናይ በሶስቱም ዘርፍ ባለፈው እየመራ ነበር። አሁን ከፍተኛ ፍጥጫ መኪናን ወደ መብላት ሁለቱ የተፋጠቱ እንደሚገኙ ጨምረም ዩቲናስን ብዙ ደክም ያሉ ለፍቼበታለሁ በማለትም ነው ላስቲር የሰራቸው በአርት ዙሪያ በጣም ከፍተኛ በህዝብ ዘንድ ተወዳጅነት እንዳገኘ፣ አዶናይ ደግሞ በተመሳሳይ በርካቶቹ እንደሚሉት ያሉት ከሆነ በህዝብ ዘንድ በርካታ በጎ ስራዎችን እየሰራ ነው በማለትም ሀሳባቸውን እያቀረቡ ያሉት። እስካሁን ድረስ አብሬያቸው የቆየሁት ሜኪ ነኝ። ከሜጌታ ቡርን ቫይነን ቻናል ሰብስክራይብ በማድረገው ወቅታዊና አጫጭር መረጃ አግኙ። ሰላም ቆዩልኝ።